ሰላም ሰላም፣ እንዴት ናቸው? ሁሉ ሰላም ነው? ሁሉ አማን ነው። እኔ ጋ ሁሉ ሰላም፣ ፈጣሪ የተመሰገነ ይሁን። ዛሬ ደግሞ እንግዲህ ከባለፈው የቀጠለውን ስለ ተዋጊ ድሮኖችን በሚመለከት እንግዲህ ተዋጊ ድሮኖች እንዴት ምንድናቸው፣ እንዴት ይሰራሉ በሚለው ላይ እንግዲህ መረጃዎችን እያጋራዎች ይገኛሉ ማለት ነው። እንግዲህ በባለፈው በክፍል አንድ ቪዲዮ እንግዲህ ስለ ተዋጊ ድሮኖች ምንነትና እንዴት እንደሚሰሩ መረጃዎችን እያካፈልኳችሁ ነበረ የተቋረጠው ማለት ነው። እንግዲህ ዛሬም ደግሞ እንግዲህ ከዛ የቀጠለውን የመጨረሻውን ነጥብ እናይና ከዛ ደግሞ እንዲሁም የተዋጊ በአለማችን ታዋቂ የሆኑ የተዋጊ ድሮን አይነቶችንና የቴተን በማናገር እንደተመረቱ ወዘተ መረጃዎችን እናያለን ማለት ነው። አሁን ባለፈው እንግዲህ ወደ አራት የሚሆኑ ነጥቦች ስለ ተዋጊ ድሮኖች እንዴት እንደሚሰሩ አራት የሚሆኑ ነጥቦች ናዩም፣ ከዛ ውስጥ እንግዲህ ኮንትሮል ወይ ደግሞ ኮንትሮል ስቴሽን የሚባለውን አንዱን አንዱን እንትና አየን፣ መካኒዝም አየን። ከዛ በኋላ ደግሞ ሴንሲንግ እና ታርጌቲንግ የሚለውን አየን። ዊፐንስና ተተኳሾች እንዴት እንደሚሰሩ አየን። ከዛ በኋላ ኮሚኒኬሽን እስ ወይ ደግሞ እነዚህ ሶስት አካላት ወይ ደግሞ ሳተላይት የአርምድ ድሮን እና ኮንትሮል ሩሙ እንዴት ግንኙነት እንደሚያደርጉበት በተወሰነ መልኩ መረጃዎች አይተን ነው ያጠናቀቅነው። ዛሬ ደግሞ ከዛ የቀጠለው እንግዲህ ሚሽን ታይፖች፣ የተዋጊ ድሮን ምን ምን አይነት ሚሽን ሊያከናውኑ ይችላሉ የሚሉትን በአይነት በአይነት ከፍለን የምናያቸው ነው የሚሆነው። የመጀመሪያው ሰርቪሊያንስ ኤንድ ሪኮንሲናንስ የሚለው ነው። እነዚህ እንግዲህ ምን አይነት ድሮኖች ናቸው? ስፓይሲንግ ቢፎር አታኪንግ ናቸው። ምን ማለት ነው? ጥቃት ከመድረሳቸው በፊት የስለላ ስራ የሚሰሩ ተዋጊ ድሮን አይነት ናቸው ማለት ነው። ሁለተኛው ደግሞ ታርጌቲንግ ስትራይክስ ናቸው። እነዚህ ደግሞ ቀጥታ በተሰጣቸው ኢላማ ላይ እንግዲህ ጥቃትን የሚፈጽሙ ለጥቃት ለመፈጸም የሚያገለግሉ የተዋጊ ድሮን አይነቶች ናቸው። ሌሎቹ ኤሌክትሮኒክስ ዋልፌር ናቸው። እነዚህ ደግሞ ምን አይነት ተግባር ነው የሚፈጽሙት? ጃሚንግ ዲናሚስ ኮሚኒኬሽን ነው ማለት ምን ማለት ነው? የጠላት የግንኙነት መረጃዎችን ለመጥለፍ የሚያገለግሉ የተዋጊ ድሮን አይነት ናቸው ማለት ነው። ሌላ ኤርቱኤር ኮምባት ናቸው ወይ ደግሞ የአየር ባየር ውጊያ ከሌላ ከሌላ የጠላት ድሮን እና ከሌላ ከጠላት ተዋጊ ጀቶች ሊሆኑ ይችላሉ። ወይ ደግሞ የተዋጊ ሄሊኮፕተሮች ጋራ የአየር ባየር ውጊያ ለማድረግ የሚያገለግሉ ጀቶች ናቸው ማለት ነው። የመጨረሻዎቹ ደግሞ ካሚኬዝ ድሮንስ ይባላሉ፣ ወይ ደግሞ ሎይቲንግ ድሮንስ ነው የሚባሉት። እነዚህ ደግሞ ምን አይነት ድሮኖች ናቸው? እነዚህ አይነት ድሮኖች አጥፍቶ ጠፊ ድሮን ነው የሚባሉት ማለት ነው። ምንድነው እንግዲህ የሚያደርጉት ቀጥታ እንግዲህ የኢላማው በሚገኝበት ኢላማው በሚገኝበት አቅራቢያ ፍላይ በረራ በማድረግ የትክክለኛ ኢላማቸውን ካገኙ በኋላ ቀጥታ ኢላማውን ወደ ኢላማው ወደሚገኝበት ቦታ በመብረን ከኢላማው ጋር በመጋጨትና በመፈንዳት ኢላማውንም አጥፍተው ራሳቸውንም የሚያጠፉ የድሮን አይነት ናቸው። እነዚህ እንግዲህ አጥፍቶ ጠፊ ድሮን ይባላሉ ማለት ነው። እንግዲህ ከነዚህ ውስጥ እንግዲህ ይህን ያለ ሌሎች ደግሞ እንግዲህ አሁን ማሳያችው እስካሁን ካሉ ድሮኖች በጣም ታዋቂ ድሮኖች የሆኑ ወደ ሶስት የሚሆኑ ድሮኖችን ከየት የት ሀገር እንደተመሰረቱ ወዘተ እንግዲህ መረጃዎችን አካፍላቸዋለሁ። እንግዲህ የመጀመሪያው እንግዲህ ባይራክታል ቲቢቱ የሚባል የድሮን ነው። ይህ እንግዲህ የቱርክ ሰራሽ ድሮን ነው ማለት ነው። ይህኛው እንግዲህ ፌማስ ኢንኮንፍሊክት ላይ ዩክሬንን ሴሪያ ፎር ስትራይኪንግ አርማድ አርሞርድ ቬክልና እነዚህ ደግሞ እንግዲህ በተለይ እንግዲህ በ በዩክሬን ና በሶሪያ ላይ በተደረጉ ጦርነቶች እንግዲህ እንትኖችን በተለይ እነዚህ የብረት ልበስ ተሽከርካሪዎችን የወታደራዊ ተሽከርካሪዎችን ለማውደም ያገለገሉ በማገልገል ላይ ከፍተኛ የሆነ ታሪክ የነበራቸው ድሮን ነው ማለት ነው። ሌላው እንግዲህ ኤምኪው ናይን ሪፐር የሚባል ድሮን ነው ማለት ነው። ይህም ደሞ የተመረተው እንግዲህ የዩኤስኤ አሜሪካ የተመረተ ድሮን ነው ማለት ነው። ካን ፍላይ ቬሪ ሎንግ ዲስታንስ ኬሪንግ ሚሳይልስ ኢንድ ቦምብ ነው። ይሄ ደግሞ እንግዲህ ሚሳይልና ቦምብ እንግዲህ ተሸክሞ ከታርጌቱ ከሚገ ከከፍታ ላይ ሆኖ በመብረር እንግዲህ ሚሳይል እና ቦንቦችን ቦምቦችን እንግዲህ ኢላማ ላይ በመጣል የሚታወቅ ድሮን ነው ማለት ነው። ሌላ እንግዲህ ሻህድ 166 የሚባል የኢራን ድሮን ነው ማለት ነው። ይሄኛው ደግሞ ድሮን ደግሞ ቅድም እንዳልኳቸው ከጥላት ኢላማው ከሚገኝበት ታርጌ ወይ ደግሞ ታርጌቱ ከሚገኝበት አቅራቢያ ፍላይ ካደረገ በኋላ ቀጥታ ሄዶ ኢላማው ጋራ በመጋጨት ኢላማውንም አጥፍቶ እራሱንም የሚያጠፋ የአጥፍቶ ጠፊ ድሮ አይነት ነው ማለት ነው። ይህን ያህል ካልኳችሁ ውስጥ የሆነ ሰዓት ካለኝ የመጨረሻውን ቪዲዮ በዚህ ለማጠናቀቅ እሞክራለሁ። ኦኬ የተወሰነ ሰዓት አለኝ። እዚህ ጋ እንግዲህ እንደምታዩት እንግዲህ የሆነ የተቀነባበረ ምስል አለ። እንግዲህ ይሄ ምስል እንግዲህ የሚያሳየው ምንድን ነው የተዋጊ ሰው አልባ አውሮፕላን የአሰራር ሂደትና የግንኙነትን የሚያሳይ ነው ማለት ነው እዚ ጋ እንግዲህ ሶስት የግንኙነት እንትኖች አሉ ማለት ነው የመጀመሪያው ድሮን ነው ድሮኑ ራሱ አለ እዚ ጋ ሳተላይት እና ራዳር አለ እዚ ጋ የኮንትሮል ሩም አለ እዚ ጋ እንግዲህ እንዴት እንዴት መረጃዎችን እንደሚቀባበሉ ወዘተ ነው የሚያሳየው ማለት ነው እዚ ጋ እንግዲህ ኮንትሮል ሩሙ ለዚህኛው ሊደርሱ የሚገባቸውን ማናቸውንም አይነት የምሪት መረጃዎችን ዳታዎችን፣ እና ደግሞ የኮንትሮል መረጃዎችን ለሳተላይት ይልክና ሳተላይቱ ደግሞ ቀጥታ ደግሞ ወደ ድሮኑ መረጃውን ያስተላልፋል ማለት ነው። ድሮኑ ደግሞ እንግዲህ ኢንክሪፕትድ የሆኑ ዳታዎችን በተለይ ኢላማው የሚገኝበትን አቅራቢያ ማፕ በማድረግ በተገጠመለት ኤችዲ ካሜራ ማፕ በማድረግ ያለውን አጠቃላይ በቪዲዮ ማለት ነው፣ ወይ ደግሞ በሊቭ ቪዲዮ በቀጥታ ቪዲዮ መረጃውን ወደ ኮንትሮል ሩም ያስተላልፈለታል ማለት ነው። ኮንትሮል ሩሙ ደግሞ እንግዲህ ያለውን የጠላት አካባቢውን በደንብ ካጠና በኋላ ኢላማውን ወደሚገኝበት ትክክለኛውን ቦታ ካየ እንትን እስኪ እንትን ኮማንድ ወይ ደግሞ ትእዛዝ በሳተላይቱ አማካኝነት ለድሮኑ ልኮ ድሮኑ ደግሞ ቀጥታ ደግሞ በመጨረሻ ደግሞ ኢላማውን ይመታል ማለት ነው። በተሰጠው በተሰጠው ምሪት መሰረት በዚጋ ወደ ኢላማውን የመምታት ስራ ይሰራል ማለት ነው። እና እንዲህ አይነት እንትን ነው እንትን የሚያገኙት ማለት ነው። ብዙ ጊዜ እንግዲህ በተለይ ድሮኖች ሁለት አይነት ስራ ነው የሚሰሩት። አንደኛው የአካባቢውን እንትን የማድረግ ማፕ የማድረግ ዘ እንትኑን የኢላማው ታርጌት ኤሪያውን መጀመሪያ ምንድን ነው የሚያደርጉት? ማፕ ነው የሚያደርጉት ማፕ ነው የሚያደርጉት። እንዳልኳቸው የተገጠመላቸው ኤች ዲ የሆነ ካሜራ አለ ወይ ደግሞ በጣም ዘመናዊ የሆነ ኤች ዲ ካሜራ አለ ማለት ነው። ሃይር ሃይር ዲፊኒሽን ካሜራ ተገጥሞላቸዋል። በዛ ሃይር ዲፊኒሽን ኤች ዲ ካሜራ አማካኝነት የኢላማው የሚገኝበትን አቅራቢያ ኤራውን በደንብ ማፕ ካደረጉ በኋላ ቀጥታ ምንድን ነው የሚያደርገው ያንን ማፑን የተገኘውን የማፕ ለምኑ ይልክለታል ወደ ኮንትሮል ሩም ኢንክሪፕትድ በሆነ ወይ ደግሞ በተመሰጠረ በተመሰጠረ እንትን ነው ምክንያቱም ጃም እንዳይደረግ በተመሰጠረ ኮዶች፣ በሚስጥራዊ በሆኑ ኮዶች የተመሰጠረ ዳታዎችን ዳታ ሊንክ ይባላል ለኮንትሮል ሩሙ ይልካል። እሱ ደግሞ የመጨረሻውን ደግሞ ኮማንድ በሳተላይቱ አማካኝነት ለዚህኛው ምሪት ይሰጣል። በመጨረሻም ደግሞ ድሮኑ ሚሽኑን ያከናውናል ወይ ደግሞ ጥቃቱን ይፈጽማል ማለት ነው እና እንግዲህ በዚህ መልኩ ነው እንትኖቹ እዚጋ ኮንትሮል ሩሙ ለሳተላይቶች መረጃ ነው የሚያካፈለው። ኦፕሬቲንግ ሲቲንግ አት ኮንትሮል ሩም ሴንድስ ኮሙኒስ ኮማንድ ስ እዚጋ ደግሞ ፍላይ ባሂር ለምሳሌ አሁነኛው ወደ ሳተላይቱ ከሚልቃቸው መረጃዎች ለምሳሌ ፍላይ ባሂር በዚህ ጋር ብረር ታርጌት ሲስ ይሄን ታርጌት አድርግ ላውንች ዊፐን መሳሪያ ተኮስ ወዘተ የሚሉ ትዕዛዞችን በሳተላይቱ በኩል ይሄኛው ያደርጋል ማለት ነው። ድሮን ቱ ሳተላይት ደግሞ አት ዚስ ታይም ዘ ድሮን ሴንድስ ባክ ኢንፎርሜሽን ላይክ ይሄ ደግሞ በዚህኛው ደግሞ ምንድነው የሚልከው ሊብ ቪዲዮ ቪዲዮ በተሰጠው ካሜራ አማካይነት ሊብ ቪዲዮዎችን ቅድም እንዳልኳቸው ወደዛ ይልካል። ይሄ ኮንትሮል ደግሞ ያንን ያንን እንትኑን እያየ ያንን የተሰጠውን ቪዲዮ ወይ ደግሞ ማፕን እያየ የመጨረሻውን ኮማንድ ወይ ደግሞ ትዕዛዝ ያስተላልፋል ነው ሳተላይት ድሮን ደግሞ ዘ ሳተላይት አክስ ላይክ ሪሌቲቭሊ ስቴሽን ኢን ስፔስ ኢት ሪሲቭስ ዘ ኮንትሮል ሲግናል ቱ ዘ ኦፕሬት ዘ ሴንድስ ዘ ዳውን ቱ ዘ አርም ድሮን ፍላይንግ ኢን ዘ ኦፕሬሽን ይላል። ዘ ድሮን ኢንተርፕሬትስ ዚስ ኮማንድ ሲላል እነዚህ ቀደም እንዳልኳችሁ አድጀስትመንቶች የተለያዩ የአድጀስትመንቶችን የተለያዩ ኦፕሬሽኖችን ደግሞ ሳተላይቱ ደግሞ ለድሮን እንትን ይሰጣል ማለት ነው። ከዚህ ከኮንትሮሉም የተቀበለው መረጃ ለዚህኛው ያስተላልፋል ማለት ነው። ስለዚህ እንግዲህ ዛሬ እንግዲህ አጠቃላይ እንግዲህ ድሮኖች እንዴት ይሰራሉ ምንድን ናቸው የሚለውን መረጃ እንግዲህ በዚህ ሁኔታ አጠናቅቄያለሁ። በጥሞና ስለተከታተላችሁ በጣም በጣም አርክቻ አመሰግናለሁ። ባላችሁበት ቦታ ሰላምኑልኝ። እወዳችኋለሁ። ባይ ባይ።